በሀገራችን የጎብኚዎች መዳረሻ ከሆኑ አካባቢዎች አንዱ ጣና ሐይቅ ሲሆን በውስጡና በዙሪያው የያዛቸው ጥንታዊ ገዳማት ታሪካዊ መዛግብቶችና አብያተ መንግስታት ይገኙበታል። የጣና ሐይቅ ሲነሳ ከሚነሱት ጉዳዮች አንዱ የውሃ ትራንስፖርቱን በፍጥነትና በምቾት ማሳለጥ የሚያስችሉ የዘመናዊ ጀልባዎች እጥረት መኖሩ ይጠቀሳል። ይህንን ችግር በመቅረፍ የጎብኚዎችን ምቾትና ደህንነት ለማስጠበቅ የትራንስፖርትና ሎጂስቲክስ ሚኒስቴር በጣና ሐይቅ ላይ አገልግሎት እንድትሰጥ ያስመጣትና ስራ የጀመረችው ጣናነሽ ቁጥር ሁለት ጀልባ የጎብኚዎችን ፍሰት ለመጨመርና ደረጃውን የጠበቀ አገልግሎት ለመስጠት እንደሚያስችል ተስፋ ተጥሎባታል። ጣናን ለመጎብኘት እንግዲህ ቁጥሩ ሰፊ የሆነ የሀገር ውስጥና የውጭ ሀገር ቱሪስቶች ይጎበኙታል። ግን እነዚህን ጣና በጣና ውስጥ ያሉ ደሴቶችን በተለይ ጥንታዊ ገዳማትና ቤተ ክርስቲያናትን ጉብኝት ለማድረግ የባህር ትራንስፖርት በጣም አስፈላጊ ነው። ከዚህ ጋር ተያይዞ እንግዲህ ጣናነሽ ቁጥር ሁለት በቅርቡ ስራ ጀምራለች። ለዚህ መዳረሻ እንግዲህ አንድ ትልቅ ተጨማሪ ለመዳረሻው ትልቅ እሴት ሆኖ በተለይ ደረጃውን የጠበቀ ተወዳዳሪ የሆነ ጉዞ ለማድረግና የመስህብ ስፍራዎችን ለመጎብኘት በዚህ ደረጃ አንድ ከፍ ብሎ መጀመሩ ትልቅ ነገር ነው ብዬ ወስዳለ። በጣና ሐይቅ ላይ ያሉ የመስህብ ሀብቶች ብዙና ረዥም ርቀት የሚሸፍኑ ከመሆናቸው ጋር ተያይዞ የጣናነሽ ቁጥር ሁለት ስራ መጀመር ጎብኚዎች በፍጥነትና በምቾት አገልግሎት ለማግኘት እንደሚያስችላቸውም ጣና ሐይቅ ላይ ያገኘናቸው አስጎብኚዎች ይናገራሉ። የጣናነሽ ቁጥር ሁለት መምጣት ፋይዷ ብዙ ነው። በፍጥነት በምቾት ስፔሻሊ በተለይ በጣም ሎንግ ትሪፕ የሚባለውን ላይክ የጎርጎራውን ጉዞ እነዚህ ረጃጅም የናርጋ ስላሴን ጉዞ የጣና ቂርቆስን፣ ዳጋ ስጢፋኖስን ብሎም የዘጌን አካባቢ በፍጥነት በማካለልና ቁጥሩ በርከት ያለ እንግዶችን አንዴ በመያዝ ከምቾት ጋራ ሰርቪስ ትሰጥልናለች። በጣና ሀይቅ ላይ ከሚገኙ የጎብኝ መዳረሻዎች አንዱ የሆነው የጎርጎራ ኢኮ ሪዞርት ዓለም አቀፍ ደረጃውን በጠበቀ መንገድ ከመሰራቱ በተጨማሪ የጣናነሽ ነሽ ቁጥር ሁለት ስራ መጀመር በሀይቁ ዙሪያ የሚገኙ የመስህብ ሀብቶችን ከሀይቁ ጋር አስተሳስሮ ለማስጎብኘትም እድል የሚሰጥ ሆኗል። በአንድ መዳረሻ ላይ አሴት በጨመረ ቁጥር የመዳረሻውን ደረጃ ከፍ ነው የምታደርገው። ስለዚህ እነጎርጎራ መሰራቱ እነጣናነሽ መምጣቱ ይሄ ትልቅ ፕሮሞሽን ነው። አገልግሎት ባደገ ቁጥር የፕሮሞሽን ስራም ከፍ ይላል ማለት ነው። ስለዚህ ይሄም በማነቃቃት እንግዲህ ትልቅ ስራ እየተሰራ ነው። እንደ መንግስትም እየተሰራ ያለው ስራዎች በጣም ትላልቅ ናቸው። እኛም እንግዲህ በተሻለ መጠን እንግዲህ በዙሪያ ያሉ መሰባቶቻችን ደረጃቸውን የጠበቁ እንዲሆኑ እየተሰሩ ይገኛል። አሁን ለምሳሌ የፋሲል አብያተ መንግስታት በጠቅላላ ተጠግነው አልቀዋል። በሰሜን ተራሮች ብሔራዊ ፓርክ ላይም አንዳንድ መዳረሻውን ሊያግዙ የሚችሉ ስራዎች እየተሰሩ ይገኛል። የጣናነሽ ቁጥር ሁለት ዘመናዊ፣ ምቹና ፈጣን አገልግሎት የመስጠት አቅም የጎብኚዎችን ፍላጎት ከማሳደጉ በተጨማሪ የተለያዩ አስጎብኚ ድርጅቶች ካሁኑ ጀልባዋን ለመከራየት ጥያቄዎችን እያቀረቡ ይገኛሉ። ዘመናዊ ጀልቦች ከቀነቀን ቁጥሩ ሀይቁ ላይ መጨመሩ ለቱሪስቱ ትልቅ አንድምት አለው። ቱር ካምፓኒዎቹ አሁን ጣናነሽን ለምሳሌ አንዳንድ ካምፓኒዎቹ ሪኩዌስት መጠየቅ ጀምረዋል። ከአዲስ አበባ ኦፊሻሊያው መጀመሯን ስለታወቀ ሪዘርቬሽን እየተጠየቀች ነው። ስለዚህ በጣም የዘመነ ጥሩ ትራንስፖርት ይሰጥልናል ብለን በጉጉት የምንጠብቀው ነገር ነው። ከዚህም በላይ ፋይዳው የተሻለ የቱሪዝም አክቲቪቲ ይኖራል ብዬ አስባለሁ። መጪው ጊዜ በጣም የሚያምር የቱሪስት ፍሰትና እንቅስቃሴ ይኖራል። በተሳለጠ ሁኔታ ጣና ሀይቅን ጨምሮ ሀገራችን ያሏትን ተፈጥሯዊና ሰው ሰራሽ ሀይቆች በማስተዋወቅ ለመጠቀምና የውጭና የሀገር ውስጥ ጎብኚዎችን ቁጥር ለመጨመር መንግስት የውሃ ትራንስፖርት ላይ የሚሰሩ የግል ባለሀብቶችን እያበረታታ መሆኑም ዘርፉ የበለጠ እንዲያድግ እንደሚያደርገው ተስፋ ተጥሎበታል። ጣና ሀይቅ በጣም ያልታወቀ ቅድም፣ በደንብ ያልተጎበኘ፣ በደንብ ያላስተዋወቅ ነው ሀብት ያለን ሀብትን ይዞ የያዘ ነው። እንግዲህ የጣና ሐይቅ በባዮስፌር ሪዘርቭነት በ2015 ዓ ም ተመዝግቧል። አሁን ደግሞ በዓለም አቀፍ ቅርስነት በቴንታቲቭ ሊስትነት ገብቷል። ስለዚህ ይሄ ማለት በዓለም አቀፍ ደረጃ የምትታወቅ እድል አለው ማለት ነው። ስለዚህ ይህንን አጋጣሚ በመጠቀም በተለይ የፕራይቬት ሴክተሩ ለሚመጡት እንግዶች ምቹ የሆኑ የትራንስፖርት ዘዴዎችን በማስገባትና በመጠቀም ከዘርፉ ያዘርፉን እድገት እንዲያፋጥኑ ይጠበቃል።